የቀነንኒ አዱኛ ሞት እጅግ አነጋጋሪ አወዛጋቢም ሆኖ ቀጥሏል። በዚህ በድንገተኛ ሞቷ ምክንያት ዛሬ ድምፃዊ አንዷለም ጎሳ ፍርድ ቤት መቅረቡ ተነግሯል። ፍርድ ቤቱ ምን አይነት ጥያቄዎችን ጠየቀ? አንዷለምና ጠበቃውስ እንዴት ያለ ምላሽ ሰጥቷል? ከዚህ ባለፈ በጠቅላላይ ፍርድ ቤቱ ውሎስ ምን ይመስል ነበረ? ዛሬ ወደ እናንተ የምናደርሰው መረጃችን ነው። ከዚህ በተጨማሪ ደግሞ የቀነኒ አዱኛ ወላጅ አባት የሆኑት በትናንትና ዕለት ሥርዓተ ቀብሩ ከተፈጸመ በኋላ የተናገሩት እጅግ አንጀት የሚበላ መልእክትም አላቸው። ምን ይሆን? እሱንም ወደ እናንተ የምናደርስ ይሆናል። ሰላም እንደምናላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊና አዝናኝ የሆኑ ልዩ ልዩ መሰናዶችን ወደ እናንተ በማድረስ የሚታወቅ ሚዲያችን ነው እና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። አሁን እንግዲህ ከቀነኒ ጋር የተገናኙ አዳዲስ የወጡ መረጃዎችን አካተን ልንነግራችሁ ወደናል የፍርድ ቤቱ ውሎ ምን ይመስል ነበረ በርካቶች በጉጉት የሚጠብቁትና ምን አይነት ምላሽ ይኖረው ይሆን ብለው የሚጠባበቁት ነገር ነውና ምን ይሆን ለጋ ወጣት ቀነኒ አዱኛ ከአባቷ ከአቶ አዱኛ አቆና ከእናቷ አስቴር መኮንን መጋቢት 7 ቀን 1991 ዓመተ ምሕረት ነው የተወለደችው። የፊታችን ቅዳሜ 26ኛ ዓመት የልደት በዓሏንም ለማክበር እየተዘጋጀች እንደነበርእና የፎቶ ፕሮግራምም እያከናወነች እንደነበር የምናስታውሰውና የወጣ መረጃ ነው። እንደምታውቁት ከሰሞኑ እጅግ አነጋጋሪ የሆነው የቀነኒ አዱኛ አሟሟት። ለበርካቶች አጠያቂ አወዛጋቢና ጥያቄን የፈጠረ ሆኗል። በጣም በርካታ ሀሳቦች በማህበራዊ ሚዲያዎች ላይ እየተስተናገዱ ይገኛሉ። በርካቶች እንግዲህ ግምታዊም የሆነ ከመረጃ ውጭ የሚሆኑ አንዳንድ ሀሳቦችንም ሲጠቁሙ፣ በራሳቸው መንገድ ይህ ነው ብለ ያሰቡትንም ሲናገሩ እየተሰሙ ይገኛሉ። በዚህ ጉዳይ ላይ ታዲያ ፖሊስም በግምት የሚሰጡ ሀሳቦች መቆም አለባቸው በሚል በትናንትናው ዕለት መናገሩ የሚታወስ ነው። ከዚህ ባለፈ ግን ፖሊስ እስከ መጨረሻው ክትትል አድርጌ ከጉዳዩ ላይ የምደርስበትን ለህዝብ ይፋ እስከማድርግ ድረስ ሁሉም በትዕግስት እንዲጠብቀኝ ሲል መልእክቱን ማስተላለፉ ይታወሳል። ቀነኒ አዱኛ በትናንትናው ዕለት በቅድስ ሥላሴ ካቴድራል ውስጥ ስርዓተ ቀብሯ መፈጸሙ የምናስታውሰው ነው። በስርዓተ ቀብሩም ታዲያ በርካታ የአዲስ አበባ ነዋሪዎች፣ የኦሮሚያ ተወላጆችና ብዙሀን ኢትዮጵያውያን ተገኝተው በሐዘን ቀነኔ ሸኝተዋል። በስርዓተ ቀብሩ ላይ የተገኙት አርቲስቶች፣ ድምፃውያን በቲክቶክ እና በተለያዩ ማህበራዊ ድረገጾች ላይ ደግሞ የራሳቸውን ኮንተንት ፈጥረው የተለያዩ ማስታወቂያዎችን በመስራት የተለያዩ ስራዎችን በማዘጋጀት እና በማቅረብ የሚታወቁ እውቅ ሰዎችም ጭምር ተገኝተው እንደነበር የምናስታውሰው ነው። ከዚህ ውጪ እንግዲህ በስርዓተ ቀብሩ ላይ ከታዩ ክስተቶች መካከል እጅግ አንጀት የሚበላው ጉዳይ የእናቷና የአባቷ ነገር ነበረ። እናቷ ወዲያ ወዲህ እያሉ እየተንከራተቱ እጅግ በሚያሳዝንና ልብን በሚሰብር ሁኔታ ሀዘናቸውን ሲገልጹ ታይተው ነበረ። ይህም ለበርካቶች እምባን ያስፈሰሰ ጉዳይም ሆኖ ተመልክተ ነው ነበር። ስርዓተ ቀብሩ ከተፈጸመ በኋላ በተለያዩ ሚዲያዎች ላይ የተናገሩት ወላጅ አባቷ ነበሩ። ስለ ልጅ አሟሟት አንዷለምን አግኝቼ መጠየቅ እፈልጋለሁ ሲሉ የቀነኒ አባት መናገራቸውን ዘሀበሻ ዘግቧል። የልጅን እውነት አፋልጉኝ ይላሉ የፍትህ አካላት ተከታትለው የልጅን ሐቋን ያውጡልኝ፣ ደሟንም እንዲሁ ያውጡልኝ። አባት አዱኛው አቆ ናቸው። የቀብር ስርዓቱ ከተፈጸመ በኋላ ታዲያ አባት አቶ አዱኛው አቆ ለቀስተኞች ፊት ባስተላለፉት መልእክታቸውም የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀው ነበር። ሁላችሁንም የሚጠይቃችሁ አርቲስቶችንም ለናንተ የማስተላለፈው መልእክት የልጅን እውነት እንድታፋልጉ ነው። እንደ ሀጫሉ ሁንዴሳ ሞቷ ተደባብሶ እንዲቀር አልፈልግም ሲሉ ተናግረዋል። እኔ እሷን ለማስተማር ነበር ከቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ ግን የምለው ምንም የለኝም ሲሉ ተደምጠዋል። አባት አቶ አዱኛ አውቀው እንደተናገሩት ከሆነ እኔ ቀነኔን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አስከባሪ እንደሆነችም ነው። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው ብዬም ነው ማምነው ሲሉ ተናግረዋል። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂም ከእሷ ይህ ሊጠበቅ የሚችል አይደለም በማለት በልጃቸው ህልፈት መሪር ሐዘናቸውን ተናግረዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን እንዲያወጡልኝ ነው የምፈልገው፣ ደሟን የሚያወጡልኝ። ሌላ ምንም የምለው ነገር የለኝም ሲሉ ተናግረዋል። ታዲያ ዛሬ ድምፃዊ አንዷለም ጎሳ በዚህ ጉዳይ ላይ ፍርድ ቤት ላይ ቀርቦ የሆነውን እንነግራችኋለን። ድምፃዊ አንዷለም ጎሳ ፍርድ ቤት ቀረበ ይላል የዛሬው መረጃም። ከታሰረ ከሁለት ቀን በኋላ ነው ፍርድ ቤት መቅረቡ የታወቀው ተብሎ ተዘግቧል። ይህንንም ጠበቃው ለቢቢሲ አፋን ኦሮሞ መናገራቸውም ተጠቅሷል። ፖሊስ እስካሁን አሻራ ማንሳቱን አስከሬኑን ወደ ሆስፒታል በመላክም የአስከሬን ምርመራ ማድረጉንም ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝም ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነትንም ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ድረስ ያስፈልጉኛል ብሏል። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም እንኳን ፍርድ ቤቱ ግን የአስከሬን ምርመራ እስኪደርስ በማለትም ለ13 ቀናት ያክል ድምፃዊ በማረሚያ ቤት እንዲቆይ መወሰኑ ተነግሯል። ለገዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደማ በሆነ ጊዜም ከአምስተኛ ፎቅ ወለል ላይ ወድቃ ህይወቷ እንዳለፈ መነገሩ የሚታወስ ነው። የአዲስ አበባ ከተማ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ጊዜ ህይወቷ እንዳለፈ ገልጾ ነበረም። በወቅቱ አብሯት የነበረውን ድምፅ አንዷለም ጎሳን በቁጥጥር ስር በመዋልም ምርመራ እያከናወነ እንደሚገኝ ተረድተን ነበረም። ትናንት በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ እንደታየ ታውቋል። በዛሬው ዕለት እንግዲህ ድምፃዊ አንዷለም ጎሳ ከቀነኒ አዱኛ ሞት ጋር በተገናኘ ፍርድ ቤት በቀረበበት ጊዜ ፍርድ ቤቱ የጠየቀው ጥያቄ፣ የአንዷለም ጠበቃም የሰጠው ምላሽ እና በመጨረሻም ፍርድ ቤቱ የሰጠውን ውሳኔ ጠቅልላ አድርገን በእንዲህ ያለ መንገድ አደረስናችሁ። ከዚህ ባለፈ ደግሞ የቀነኒ አዱኛ አባት በትናንትናው ዕለት ስርዓተ ቀብሯ ከተፈጸመ በኋላ ስለ ልጃቸው የተናገሩትን የፍትህ ጥያቄም ጭምር ሰብሰብ አድርገን ወደ እናንተ አደረስን። በተጨማሪም በስርዓተ ቀብሯ ላይ የተገኙ አካላትንም ጠቀስ ለማድረግ ሞከርን። በሚቀጥለው ጊዜ ደግሞ ምን ይፈጠር ይሆን? ፍርድ ቤቱስ እንዴት አይነት ማስረጃ ይዞ ይቀርብ ይሆን? የሚለውን የምናየው ይሆናል። እሱንም ተከታትለን ወደ እናንተ እንደምናደርስ በዚሁ አጋጣሚ ቃል ለመግባት እንወዳለን። ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሁሌም ሰብስክራይብ እንድታደርጉን እንጠይቃችኋለን። እንግዲህ እንዲህ ያሉ መረጃዎችን የምናቀርብላችሁ ወቅታዊ ከመሆናቸው በተጨማሪ እናንተ ውድ ተመልካቾቻችን ከሚከሰቱት ክስተቶች፣ ከሚቀርቡ ታሪኮች የተለያዩ ቁም ነገሮችንና ትምህርቶችን እንድትጨብጡ በማሰብ ነው እና በዚያ መንገድም መልካም ነገርን ያገኛችሁ እንደሆነ ባለሙሉ ተስፋ ነን። በሚቀጥለው ጊዜ ተመለሰን እስክንገናኝ ቸር ቆዩልን።